ደብረ ሰላም ቀዳም ሥዑር፣ የተሻረች ቅዳሜ። ቀዳም ሥዑር ለምለም ቅዳሜ፣ ቅዱስ ቅዳሜ ትባላለች። ቀዳም ሥዑር መባሉ ከወትሮው ዕለታት በተለየ ይህችኛዋ ዕለት በጾም ስለምትታሰብ የተሻረች ቅዳሜ እንላታለን። ለምለም ቅዳሜ መባሏም ካህናቱ የምስራች አብሳሪ የሆነውን ቀጤማ ይዘው ወደ ምዕመናን ቤት ስለሚሄዱ ለምለም ቅዳሜ ትባላለች። ቅዱስ ቅዳሜ መባሉም ቅዱስ እግዚአብሔር አምላካችን በጥንተ ተፈጥሮ 22ቱን ስነ ፍጥረታት የሚታዩትንና የማይታዩትን፣ በእግር የሚሄዱትን እና በክንፍ የሚበሩትን፣ በባህር የሚያዋኙትንና በመጨረሻም ሰውን ባሪያውና በአምሳሉ የፈጠረው በለት አርብ ሲሆን ቅዳሜ ዕለት ደግሞ ከስራው ያረፈበት ዕለት ናት። በዘመን አዲስም የማዳን ስራውን አከናውኖ በከርሰ መቃብር አድሮ በአካለ ነፍስም ሲወልን በርብሮ ተግዘው የነበሩትን ነፍሳት ያወጣበት ዕለት በመሆኑ ቅዱስ ልዩ ቅዳሜ ተብላ ተሰይማለች። ዕለቱ ዝርዝር አድርገን ስንመለከተውም ይህች የመጀመሪያው ቅዳሜ ለእግዚአብሔር የረፍት ዕለት ናት። እግዚአብሔር ስነ ፍጥረትን ፈጥሮ ስላረፈባት ሰንበት አባይ ወይንም ታላቋ ሰንበት ትባላለች። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 3። ይህችን ታላቋን ሰንበትም እንዲያከብሯት ሕዝበ እግዚአብሔር የተባሉ እስራኤላውያን ታዘው ነበር። ሰላም ለዕለተ ቀዳሚት ሰንበት አባይ በዘመነ አዲስም የተለየ የድኅነት ሥራ ተከናውኖባታል። ጥንት ስነ ፍጥረትን በመፍጠር ዕረፍት እንደተደረገባት ሁሉ በአዲስ ኪዳንም አዳምን ለማዳን ሕማምና ሞት የተቀበለው ቸሩ አምላክ በአዲስ መቃብር አርፎባታል። በዚህች ዕለት ጌታችንና መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር አርፎ የዋለባት ዕለት በመሆኗ በሚስጥር ከሰንበት አባይ ጋር ትገናኛለች። ቀዳም ሥዑር ወይንም የተሻረች ቅዳሜ የተሰኘውም በዓመት አንድ ጊዜ ስለምትጾም ነው። እናቱ ቅድስት ድንግል ማርያም፣ ወዳጆቹ ቅዱሳን ሐዋርያት ጌታ ተላልፎ ከተሰጠበት ዕለት አንስተው ብርሃነ ትንሣኤውን እስከሚያዩ ድረስ እህል ውሃ ባፋቸው አልዞረም። ይመኩበትና ተስፋ ያደርጉት የነበረ መምህራቸው በመቃብር ስላረፈ ዕለቷን ነገረ ሞቱን በማሰብና ትንሣኤውን በመናፈቅ በጾም አክብረዋታል። ከቅዱሳን ሐዋርያት ሲወርድ ሲዋረድ በመጣው ትውፊት መሠረት ቅዱሳን ሐዋርያት በሐዘን በጾምና በጸሎት ዕለቷን እንዳከበሯት፣ ክርስቲያኖችም የተቻላቸው ከአርብ ጀምረው በማክፈል አሊያም አርብ ማታ በልተው ቅዳሜን በመጾም የጌታን ትንሣኤ ያከብራሉ። ቅዳሜ ጠዋት ምዕመናኑና ካህናቱ ወደ ቤተ ክርስቲያን ይሰባሰባሉ። የጠዋቱ ጸሎት ሲፈጸም ገብረ ሰላም በመስቀሉ በመስቀሉ ሰላምን መሰረተ ሰላምን ፈጠረ የምስራች እየተባለ በቤተ ክርስቲያን ለተሰበሰበው ሁሉ ቀጤማ ይሰጣል። የምስራች ምልክት ነው። ምዕመናኑም እየሰነጠቁ በራሳቸው ያስሩታል። ወደ ቤተ ክርስቲያን ላልመጡት ምዕመናንም ካህናት በየሰበካቸው ልብሰ ተክህኖ ለብሰው መስቀልና ቃጭል ይዘው ቀጤማውን የምስራች እያሉ ያድላሉ። የዚህ የቄጤማው ታሪክ መነሻው የኖህ ዘመን ታሪክ ነው። ቅዱስ መጽሐፍ እንደሚነግረን በጻድቁ ኖህ ዘመን የነበሩ ሰዎች በማያያይህ ወይንም በውሃ ሙላት ከጠፉ በኋላ የውሃውን መጉደል እንድትመለከት የተላከች ርግብ የምስራች ምልክት የሆነ ለምለም ቄጤማ በአፏ ይዛ ተመልሳለች። በዚህም የውሃው መጉደል የቅጣቱ ዘመን ማለፉ ተረጋግጧል። ኦሪት ዘፍጥረት ምዕራፍ 9 ከቁጥር 1 እስከ 29። ቀጤማ ለጥፋት ውሃ መድረቅ የምስራች መንገሪያ እንደሆነው ሁሉ አሁንም በክርስቶስ ሞት ሞተ ነፍስ ከሰው ልጆች ተወገደ ስትል ቤተክርስቲያን ለልጆቿ ቀጤማን ታድላለች። ምዕመናንም የምስራች ተምሳሌት የሆነውን ቀጤማ በግንባራቸው ያስሩታል፣ በጣታቸው ቀለበት ያደርጉታል። የክርስቶስ ተከታዮች ሁሉ ከጨለማ ወደሚደነቅ ብርሃን ከሚያቃጥለው ዋይ ሲኦል ወይንም የሲኦል ቃጠሎ ወደ ልምላሜ ገነት ጥንተ ማደራቸው መመለሳቸውን በዚህ አኳኋን እየገለጡ በዓለ ትንሣኤን በቅድስት ቤተክርስቲያን ያከብራሉ። በዚህ ዕለት ከድሮ በተለየ መልኩ የጌታችንን መከራ በማሰብ በጾም ታስባ ስለምትውል የተሻረችው ቅዳሜ ትባላለች። የማትጾማዋ ቅዳሜ ስለምትጾም ስዑር የተሻረች ተብላለች። በዓል መሻርን አይመለከትም! በቅዳሜ ሱር ሌሊት ሥርዓቱ የሚጀምረው በመሐሌ ሰለሞን ምንባብ ነው። መሐሌቱም እዝሉ እየተቃኘ እየተመጠነ እየተዘመመ እየተመረገደ እየተጸፋ ያድራል። ጠዋት አቡን፣ መስዋዕት፣ ውዳሴ ማርያም ዜማ ተደርሶ ወለመላከ መላከ ሕይወትሰ ሰቀልዎ በሚለው ሰላም ይጠናቀቃል። በዚህ ዕለት ልብሰ ተክኖ የለበሱ ካህናትና ዲያቆናት ቀጤማ ተሸክመው ቃጭል ሲያቃጭሉ መታየታቸው ዕለተ ትንሣኤውን ለሚናፍቅ ምዕመናን ትልቅ ብሥራት ነው። ለምለም ቅዳሜ ካህናቱ ለምዕመናን ለምለም ቄጤማ የሚያድሉበት ዕለት ስለሆነ በዚህ ተሰይሟል። ቀጤማውንም ምዕመናን እስከ ትንሣኤ ሌሊት በራሳቸው ያስሩታል። በቅዳሜ ስዑር ቀሳውስትና ዲያቆናቱ ቃጭል ቃለ ዓዋዲ እየመቱ ገብረ ሰላም በመስቀሉ ትንሣኤሁ አጋድ የሚለውን ያሬዳዊ ዜማ በመዘመር ጌታ በመስቀሉ ሰላምን እንደሰጠንና ትንሣኤውንም እንደገለጠልን በማብሰር ቄጤማውን ለምዕመናን ይሰጣሉ። ምዕመናኑም በቤተ ክርስቲያን አገልግሎት የሚውል ገጸ በረከት ያበረክታሉ። ቄጤማውንም በራሳቸው ያስራሉ። ይህም አይሁድ ጌታችንን እያሰቃዩ ሊሰቅሉት ባሉ ጊዜ የሾህ አክሊል ጭንቅላቱ ላይ ያሰሩበትን ድርጊት የሚያስታውስ ነው። የቄጠማው አመጣጥና ምስጢርም ከላይ እንዳየነው ከአባታችን ከኖህ ታሪክ ጋር የተያያዘ ነው። ዛሬም ለአዲስ ኪዳን ክርስቲያኖች የኃጢአት ውሃ ጎደለ፣ የኃጢአት ውሃ ጠፋ፣ በክርስቶስ ሞትና ትንሣኤ ነፃነት ተሰበከ፣ ታወቼ በማለት ካህናት ቄጤማ ይዘው ምዕመናንን ያበስሩበታል። ቅዱስ ቅዳሜም ይባላል። ቅዱስ ቅዳሜ መባሉ ቅዱስ የሆነ እግዚአብሔር በጥንተ ተፈጥሮ ፍጥረታትን አከናውኖ ከፈጠረ በኋላ በዚህ ዕለት ከስራው ሁሉ ያረፈበት ነው። በዘመነ ሐዲስ ደግሞ የማዳን ስራውን ሁሉ ፈጽሞ በስጋው በመቃብር ሲያርፍ፣ በነፍሱ ሲወልን በርብሮ ባዶዋን አስቀርቷታል። በዚያ ለነበሩት ነፍሳትም የዘላለም እረፍትን ያወረሰበት ዕለት ስለሆነ ከሌሎቹ ዕለታት የተለየ ዕለት በማለት ቅዱስ ቅዳሜ ተብሏል። የተወደዳችሁ የሆኒቲው መንፈሳዊ ቻናል ተከታታዮች በዓለም ዙሪያ ያላችሁ ክርስቲያኖች ኢትዮጵያውያንና እንዲሁም ኤርትራውያን በአጠቃላይ ስርዓተ ሕማሙን ሰሞነ ሕማማት ብለው የተለየ ስርዓት አውጥተው አባቶቻችን ተግተው ያቆዩልንን ስርዓት ልንጠብቀውም ልንጠቀምበትም ይገባል። የዕለታቱን ክብርና ስያሜ ከማወቅና ከመረዳት ጋር። በየዕለታቱ የታዘዙትን ሃይማኖታዊ ግዴታዎችን መወጣት ከሁላችንም ይጠበቃል። እንበለደዌ ወህማም ወሃማም እንበለጻማ ወድካም አመከመየም ያብጽአነ ያብጽአክሙ ለብርሃነ ትንሣኤው እግዚአብሔር በፍስሐው በሰላም አሜን። ያለደዌና ያለህማም ያለ ጻማና ያለድካም እግዚአብሔር ለትንሣኤው ብርሃን እንደዛሬ ቀን በደስታና በፍቅር በአንድነት ያድርሰን ያድርሳችሁ፣ አሜን።